ሰላም፣ ሰላም ጤና ይስጥልኝ። ውድና የተከበራችሁ የመአዜ የመሬዋ ቤተሰቦች እንዴት ናችሁ? ደህና ናችሁ ወይ? እኔ በጣም ደህና ነኝ እግዚአብሔር ይመስገን። የኔ ምርጦች የኔ ምርጥ አምርጦች ለዚህ ቻናል አዲስ የሆናችሁ ላይክ ሰብስክራይብ በማድረግ ቤተሰብ እንድትሆኑ በአክብሮት እጠይቃለሁ። የክርስትና እምነት ተከታዮች በሙሉ እንኳን ለቅዱስ ሚካኤል አመታዊ ክብረ በዓል በሰላም በጤና አደረሰን አመት ሰው ይበለን። እና ውዶችዬ እንዴት ናችሁልኝ? ሁሉ አማን ነው ወይ? ዛሬ አንድ ነገር ይዤላችሁ መጥቻለሁ። የደረሰኝ መረጃልና የምናየውም ነው። እሷም ደግሞ ተናግረዋለችም፣ እንደዚሁም ደግሞ በውስጥ አንድ እህቴ የጻፈችልኝ ጽሁፍ አለ ማለት ነው እና ሐይሚ ላይ በአሁኑ ሰዓት ብዙ ልጆች እየገቡ በውስጥ ስልኳን እኔ ስልኳን እኔ ስልኳ የለኝም። በነገራችን ላይ የሐይሚ በጣም የሚገርማችሁ ነገር እና በውስጥ እያስፈራሯት፣ እየሰደቧት እንዲህ እናረግሻለን ብቻ ብዙ ነገር ነው። እዚህ ጋ እኔ መናገር አይጠበቅብኝም። እንደዛ እያሏት ነው እና እኔ እንደዚህ አይነት ነገር እቃወማለሁ ማለት ነው። በጣም እቃወማለሁ። እውነት ነው የሚላችሁ ታዝናላችሁ። በኋላ ላይ ይች ልጅ ማለት ነው አንድ ነገር ብትሆን ተጠያቂው ማን እንደሆነ ግን ታውቃላችሁ፣ ማን እንደሆነ ታውቃላችሁ። እናንተ አትጠየቁም። ብሩኬ እንደዚህ አስደረጋት፣ ብሩኬ እንዲህ አረገ ምናምን ተብሎ ብሩኬን የሚጠየቀው እስቲል ከጀርባ ማለት ነው ሌላ ጥላት እራሱ ቢኖራት፣ ሌላ ጥላት ራሱ ቢኖራት ማለት ነው አሁን ብሩኬ ነው እንደዚያ ያደረጋት ነው የሚባለው። እና የብሩኬ ስም እንዲጠፋ ብሩኬ መጥፎ ነገር እንዲባል ባናደርግ ጥሩ ነው ብዬ አስባለሁ። እውነት ነው የምላችሁ። ተረጋጉ። ፎቶ እየተዘቀዘቀ እየተሰደበች ነው በአሁኑ ሰዓት በተለይ እና በጣም ነው የሚደብረው። የእውነት እረፉ ብያቸኋለሁ። እህቶቼ እንደዛ የምታደርጉ ምክንያቱም ማለት ነው እነዚህ ልጆች ይታረቃሉ፣ ይታረቃሉ። ሰላም ይወርዳል። እንዴ፣ እናንተ የሰው ልጅ በፍቅር ወይም በትዳር ብቻ ነው እንዴ መቀጠል ያለበት መኖር ያለበት? ምንሆናችሁ ነው እንዴ? ቆም ብለን እናስብ እህቶቼ። እሽ፣ አሁን እኛ ጮኸን ጮኸን ሐይሚን ተሳድበን ተሳድበን ብሩኬን ተሳድበን ዘዝቀን፣ በቃ እስከ ቤተሰቡ ድረስ ጥግ ድረስ ሄደን እነሱ ሲታረቁ ምን ልትውሉ ነው? ሼማ ይዛችሁም ህሌናችሁስ ምን አይነት ስሜት ነው የሚሰማው? እና አንቸኩለ ነገር እኔ ተረጋጉ ነው የምላችሁ። በዚህ ልክ ደግሞ አሁን ትናንትና ራሱ ማለት ነው እኔ ስናገራት ነበር ስጦታ አይመለስም። አዎ አይመለስም። ይሄ ልጅ ደግሞ ፈልጎ ፈቅዶ አድንቋት ወዷት ይገባሻል፣ እንደውም ያንስሻል ብሎ ነው ያደረገላት እንዴት ትመልሳለች ብዬ ስቃወም ነበር ትናንትና። እውነት ነው። አዎ መመለስ አልነበረባትም። ግን እሱን ራሱ የበላሽውን መልሽ፣ የሰጠሽን መልሽ እልህ ውስጥ ከተው ነው እዚህ ደረጃ ያበቋት። እሷን ራሱ ማለት ነው አንዳንድ ልጆች አሉ የሚገፋፏት። እልህ በጣም መጥፎ ነው። ሀይሚዬም ልትረጋጋ ይገባል። መረጋጋት አለብሽ ሀይሚዬን ቆንጆ። ማንም ስላለሽ ብቻ አንቺ መሄድ መነዳት የለብሽ። ቆም ብለሽ ማሰብ አለብሽ፣ የእውነት እና ማለት ነው ለምን አንረጋጋ? ኛስብን ሆን ለምንድነው መጥፎ ቃላት ሰውን የሚያደማ ሰውን በቃ መጥፎ ሁኔታ ላይ የሚያደርስ ነገር ለምንድን ነው የምንናገረው? ለምን አይቶ ማለፍ የሚባል ነገር እኮ አለ። ጸጥ ለምን አትሉም? ከባድ ነው ግን እውነት ሶሻል ሚዲያ ማለት ጥሩ ጎን ቢኖረውም በዛው ልክ ደግሞ መጥፎ ጎን አለው። እና እባካችሁ እባካችሁ ነው የምለው እናንተ እውነተኛ ወዳጅ ከሆናችሁ እውነተኛ በቃ አድናቂ ነን የምትሉ ከሆነ ማለት እንደዚህ አታድርጉ። በብሩኬን በኩል ያላችሁ ብትሆኑ፣ በሀይሚዬን በኩል ያላችሁ ብትሆኑ እንደዚህ አታድርጉ። እስኪ ስለ ሰላም ስበኩ በቃ እንዴ፣ እንዲታረቁ በቃ እንዴ። ጥላቸው እኮ ነው አሁን። በዛም ስትሄዱ ግሩፕ ተፈጥሮ ይቀጣቀጣሉ፣ በዛም ስትሄዱ ይቀጣቀጣሉ። በጣም ነውር ነው። በዛ ላይ ደግሞ ማስፈራራት እንዲህ እናረግሻለን እንዲህ እናረግሻለን አንለቅሽም፣ አይባልም አይባልም፣ እንደዛ አይባልም። እነዚህ ልጆች በብዙ ነገር ይገናኛሉ፣ ጎረቤት ናቸው፣ ብዙ ነገር አስበዋል። ፋሚሊ ለፋሚሊ ይተዋወቃሉ። ኧረ ተው፣ እፈሩ የእውነት እኔ እኔ አፍራለሁ። አንዴ ደግሞ ለማየት ያብቃችሁ ሐይሚ ብሩኬ ማለት ነው በቅርብ ሰላም ሰፍኖ ይቅርታ ተባብለው ሁለቱም ከልባ ይሄ ከአንገት በላይ ሳይሆን ከልባቸው ይቅርታ ተባብለው ደግሞ አንድ ላይ ይመጣሉ። እባካችሁ ሰዎች እንደው እኔ እንዴት አድርጌ እንደማስረዳችሁ ራሱ ግራ ይገባኛል፣ ግራ ይገባኛል። ጥፋት አለ፣ አዎ ሐይሚም አጥፍታለች በደንብ። ግን በዚህ ያክል እሷ ላይም ጥላቻ መስራት የለብንም አሁን እየሄድንበት ያለው ነገር በጣም ነው የሚደብረው። በጣም የሰው ልጅ ከስህተቱ እንዲታረም እኮ ማለት ነው። በብዙ ነገር መመለስ እንችላለን። ግን የኛ ችግር ምንድን ነው? በቃ የወደቀ ዛፍ ላይ መርጠቢያ ይበዛበታል እንደሚባለው በለው ቅጥቅጠው፣ በለው ቅጥቅጠው ነው እንድትስተካከል እንድትታረም በቃ ብዙ ነገር ማድረግ ይቻላል እውነት እና እንደዛ ታደርጉ እባካችሁ። ደግሞ የምትቀርቧት ያላችሁ ሰዎች የምትቀርቧት የምታወሯት ያላችሁ ሰዎች ካላችሁ ምከሯት። እሷን ራሱ ለተሳዳቢ ቦታ አትስጥ፣ በቃ እንደ ወይኔ ሐይሚዬ እንደ አንቺ ከዚህ በላይ ስትባሉ አልነበረ እንዴ? ኧረ ተይ አንቺ እራሱ ትዕግስት ይኑረሽ፣ እውነት ማንንም አትስሚ። የሚሳደብ አንቺን የሆነ ነገር ማድረግ የሚፈልግን ሰው ከሰማሽ፣ ቦታ ከሰጠሽማ ትነቅልያለሽ፣ ትነቅልያለሽ። እና እባካችሁ እባካችሁ ነው የምለው፣ ቡራጌ ራሱ ማለት ነው። ምንም ነገር ካፍ መጥፎ ነገር እንዳይወጣ። እኔ ትናንትና አይቼዋለሁ። በስርአት ነው የመለሰላት። እንደውም ስጦታውን እንካ ስትለው ራሱ እንደፈለግሽ አድርጊው ነው ያላት። አልፈልግም። በስመ አብ። እኔ ግን ማለት ነው ቡራ፣ ትግስትህ ትግስትህ። ወይኔ አንዳንዱ ቢሆን እኮ በጥፊም ሊላት ይችላል። በጥፊም ወልውላት ሊሄድ ይችላል። ስንት ጋጥ ወጥ እንዳለ። እሱ ግን ትግስቱን እኔ ሳላደንቅ አላልፍም። ከዚህ በላይ ትግስት፣ ከዚህ በላይ ማስተዋል ይስጥህ። የሰመውደድ ይስጥህ። ቡራዬ ትለያለህ፣ በቃ አንተ ትለያለህ። ቃል የለኝም ላንተ። ሀይሚዬ ግን እህቴ ማለት ነው፣ እባክሽ፣ እባክሽ አሁን ካለሽበት ነገር ውስጥ ውጪ፣ እውነት መውጣት አለብሽ በቃ ዳኒን እኛ ዳኒ ጥላቻ ማለት ጥላቻ ወይንም ደግሞ መጥፎ ነገር አስበን ሳይሆን አመጣጡ እኮ ጥሩ ስላልሆነ ነው። ዳኒ ኮ ወንድማችን ነው። ምንም አላደረገንም ማለት ትናንት፣ አሁን ይሄን ያክል ሰው አላጠፋ። ምንድን ነው እንደዚህ የምታደርጉት? ምናምን ላልሾ ነገር ማለት ነው። የሰው ልጅ ጥሩ በጥሩ ነገር ቢመጣ እንዲ መጥፎን ሰው እኮ ማለት ነው በጥሩ ሆናችሁ መመለስ ትችላላችሁ። ግን ዳኒ የሚመለስ አይደለም አልነው አልነው ግን ያው ነው። ጭራሽ እየዋሰበት እየዋሰበት እየዋሰበት ነው የሚሄደው፣ እና ለዛ ነው እኛ የምንናገረው እንጂ ለእሱ ከባድ ጥላቻ ኖሮን አይደለም። በዛ ላይ ደግሞ ለአንቺ አስበን ነው። በቃ ለአንቺ አስበን ነው ወደ ሌላ ነገር ውስጥ እንዳይከትሽ በማለት ነው እንጂ ማለት ነው እንዴ ስጦታ ቢሰጥሽ ቢያስደስትሽ ብትደሰች ሰርተናል፣ እንደሰታለን እኔ በበኩል ይደሰታል። የሌላውን ባላ ግን ማለት ነው እኔ ሀይሚ ሲደረግላት ሀይሚ ተደስታ ማየት ለእኔ ደስታዬ ነው። አይደለም ሀይሚ ማንም ሰው አዙነው ማየት አልፈልግም። ለምን ስለዚህ ሰዎችን ቢቆጡሽ፣ አንዳንድ ቃላቶች ቢናገሩሽ ከእውነት ጠልተውሽ አይደለም። በቃ አንቺና ብሩኬን ከእናንተ ካላችሁበት በላይ ስለሚያስቧችሁ ጥሩ ነገር እንድደርሱ ስለሚያስቡ እንጂ ጥላቻ ኖሯቸው አይደለም። እኔ በመጥፎ ነገርም አላስበውም ይሄንን ማለት ነው። እና ሀይምዬ የኛ እንቁ ማለት ነው አንቺ በጣም ጎበዝ ልጅ፣ ተወዳጅ በአጭር ጊዜ ውስጥ ያደግሽ እውቅና ያለሽ ስለሆንሽ ሀይምዬ አሁንም ቢሆን ለሚወድሽ ለሚያከብርሽ ተመልካችሽ ክብር ሰተሽ ስርዓት በተሞላው መልኩ ከብሩኪ ጋር ተነጋግራችሁ መለያየትም እኮ ከሆነ ማለት ነው በስርዓት ሳትጨቃጨቁ መለያየት ትችላላችሁ። የእናንተ ሁሌም ጭቅጭቅ ስለበዛበት እኮ ነው ውዴ፣ ሌላ ነገር አይደለም። የእውነት መለያየትም በሰላም አዊ መንገድ ሰዎች ይለያያሉ ና ለዛ ነው እኛም የምንናገረው ና። ለማንኛውም ሰላሙን ሁሉ ያምጣላችሁ ፍቅሩን ያምጣላችሁ። ሌላ ምን ይባላል? ምንም ማለት አንችልም እና እንደዛ ነው ውዶችዬ፣ ማሮችዬ፣ በሌላ ቪዲዮ እስከምንገናኝ ድረስ መልካም ጊዜ ይሁንላችሁ። ወዳችኋለው፣ አከብራችኋለው። ሰላም፣ ፍቅር፣ አንድነት ለእናት ሀገራችን ይሁን።